ማለት ጊዜ ሊወስድ ይችላል እንጂ አንተ የኔ እንደምትሆን ውስጤ ይነግረኛል። እንዲህ ነት ልጃባት ልታገብ የልጃባት በቅርቡ የልጃበት የሚሆን ሰው የልታገቢው ነፃነት አሁንም ልትመኝው ረ ረተይ አሁን ጭራሽ ብለሽ ብለሽ ጊዜ ይወስዳል እንጂ መጨረሻ አካባቢ የኔ መሆንህን ልቤን ውስጤ ይነግረኛል ብላ እንግዲህ እርፍ አለችላችሁ። ጀግና ከሁሉም ሴት አሸንፋ የወሰደች ጀግና ናት። በነገራችን ላይ የምሬ ነው ብላችሁ ግን ማለት ነው ሩታዬ፣ ኧረ በህግ አምላክ ሆነብሽ ባለሽን አስረሽ አስቀምጪው እንዴ ያንንም ሴት ትመጣለች፣ ታቅፈዋለች። እናቃለን፣ ለምን እንደሚመጡ ምን ይዘውም እንደሚሄዱ እናቃለን። የኔናት ነገር ግን ማለት ነው ይህንን አቅፍ ድግፍ ተደራረጉ። አንቺ ምንም አይነት ስሜት አይሰማሽም ወይ ነው የኔ ጥያቄ። ጋይስ እናንተ ፍረዱ። የምሬ ነው ብላችሁ እናንተ ባላችሁ አንድ ሰው እንዲያው አቅፎት ትፈቅዳላችሁ? እኔ አልፈቅድም የምትልበት ማለት ነው እንዲው የእጅ ሰላምታ ራሱ እንኳን ሊተቃቀፉ እንኳን ሊያወሩ ይቅርና እንደ አልፈቅድም። እውነቴ ነው ምላችሁ ለዛም ደግሞ እኔ የድሮ ፍቅረኛ ስለሆኑ ማለት ነው ድሮ ፍቅረኛሞች ስለነበሩ የዛ የድሮ የተረሳው ነገር ቢቀሰቀስ፣ ኧረ ሩታ በሕጋ ብላት የልጅነት ነሽ ከዚህ በኋላ ስለዚህ ባልሽን ሰብረሽም ይሁን ሰብስበሽም ይሁን አስቀምጪው፣ ቤት ውስጥ የምር አስቀምጪው። በቃ ይሄ ነው የሚሻልሽ። እኔ የለውበትም። እኔ እነግርሻለሁ፣ ሰብረሽ አስቀምጪው። እውነቴ ነው። ወይ መሰሪው ወይ ክፍል ዝጊበት በቃ። ይህን ነው የሚሻለው ማለት ነው። እና ያው ከሩታዬ ጋር አልገናኝም ብላለች። ከሩታ ጋር የማትገናኘ ጥፊ ይፈርታሽ ነው እንዲህ። አንቺ ልጅ ራ ይዜ አንዴም ቢሆን አጣማት ግን እኮ ጸጉርሽን፣ የጸጉርሽ ስታይል የሩታ እጅ የነካው ነው የመሰለኝን እውነቴ ነው። እና የሩታ እጅ የገባበት መስሎኛል። ነገር ግን ነገ የሩታ ያው የምትመጣበትን ይታወቃል። እሱም እኔ በሌለሁበት እንዴት ልታገኛት ትቻልክ ነው ይሄ ጥያቄ ማለት ነው እና አብርሽ ማለች ነው ያው መርጬ ነው ያገባዋት እንዳለም፣ ሩታ ያም ሆነ ይህ አሸንፋ ወስዳለች። እውነቴ ነው ምላችሁ እና በቃ እንደዚህ ሴቶች ማለት ነው አሸንፋችሁ ያግላችሁ ማድረግ፣ ከዛ በኋላ እናንተን ብቻ እንዲል ማድረግ እንደዛ አድርጎ ማለት ነው ጎብዙ። የኒማር እና ሩታ ጀግና ናት። በዚህ አጋጣሚ ሁሉም ነገር አሟልተው የሰጣት ሴት ናት። ባይዘ ወይ እንዴት ይልት ይቻልሽ ካላችን በብዙ ነገር አይቻታለሁ። በብዙ ነገር ማለት ነውና ሁሉንም ነገር አሟልቶ እንደሰጣት በብዙ ነገር እናንተ መገምገም ትችላላችሁ። ነፃነት ደግሞ የራስሽን ህይወት ረ በህግ ብላ ረ ተው፣ ተው አሁን እኮን ይቀስ ስበቃ ስማለ ነው እንዴ ሌላ ውስጥ ልገባ ይችላል። ሌላ ሙድ ውስጥ ልገባ ይችላለሁ እና ግን ማለት ነው ጋይዝ፣ እናንተ የራሳችሁ የሆነ ላይፍ ጀምራችሁ ወይም ደግሞ ገና ደግሞ አብረሽን የራሱ ላይፍ አለው እዚህ ጋር ባለ ትዳር ነው፣ የልጅ አባት ነው። በቅርብ ጊዜ ስጀመር የልጅ አባት ነው። ከአሁን በኋላ አብረሽ በቃ ተተቃቀፋት ልጅህን ነገ ያየዋል። ይ ቪዲዮ በቃ እኔ በነገራችን ላይ የዘጋ ነው ፋይል ነው። እሷ ያው ፈርጥጣለች። የዘጋ ነው ፋይል አይደለም፣ እውነት ነው። ዋሽታኛል እስከዛሬ ድረስ እንግዲህ እያለችው ነበረ እና ከዘጋ ሲያችድ፣ ቆይቷ። እሺ በቃ ስከሳ ጀመሩ፣ ችግር የለው። ሄዱበት ግን ሩታዬ ማለት ነው የምርግን ሳት ተቃቀፉ እንዴ! እኔ ልጅቷ ታሳዝነኛለች። ሩታ ማን ካሜራማን እንደሆነ በሌለሁበት ጀመርከው ስለዚህ ነገ ወይ ጥፊ እሷ ናት የምትቀምሰው፣ ወይ አንተ ነህ፣ ወይ ሁለታችሁም ነው የምትቀምጹት። ግን ፓርቲቱ ይኖረዋል ብዬ አስባለሁ። የምሳ ግብዣ መቼም በሷ ቤት ይለቀቀ ይመስለኛል። የሌላ ሆነ ማየት የሆነ ነገር እያለ ነበረ፣ ዘፈንም ነበረበት እናንተ በቲክቶክ የመጣው ቪዲዮ እና በዚህ የመጣው ቪዲዮ አንድ አደለም፣ ጋይስ እኔ ያፌ ለውልል ነበረ እና ለማንኛውም ነጻነት ጥፊሳት ቀምሺ በፊት በሰላም ብትመለሺ ወይም ደግሞ በቃ ያው መተው አድገው ተዳድገው ወይም ደግሞ ተከባብረው ተከባብረው ነው አድገው ነው የሚባለው አድገው አው ሀብታም ሆነው ይሄዳሉ ማለት። እኔም ጋይስ ጋይስ፣ ስሙ ስሙ፣ እኔ አንድች ነገር ልንገራቸው ና እዚ- እዚህ አላሳድግም አላችሁኝ አደል እኔ እኔን ራሱ እኔ አስር ሺህ አስገቡኝ ስር አላስገባም አላችሁ እኔ ደግሞ ኢትዮጵያ ሴት እኔን አያደርገኝ። ምን እንደማደርጋችሁ ታውቃታላችሁ። እኔ አብርሃም የልጅ አባት ይሆናል እኮ እስከዛ ድረስ፣ ወይስ አይሆንም። እና አብርሃም ፍቅረኛ የነበረ ስተፋ እንዴት ያስጠላል እናንተ። የምሬን ነው የምላችሁ። እንዴት አፋችሁ ሞልታችሁ ነው ፍቅረኛ የነበረ እንዲያውም ቢሆን ራሱ ማለች ነው። ፍቅረኛ የነበረ ብላችሁ ሰክሳችሁ፣ ከዛ በኋላ ያኔ መክሰስ ማለት ነው። እና እኔም አሁን አብርሃም እንደዛ ነበረ ብዬ አለቅሳለሁ። አንድ ቪዲዮ ሰራለሁ። እኔ የት ነው ማቀሽ ይላል እሱ ደግሞ ግራ ይገባል። እኔ እና አንቺ የት እንተዋውቃለን? እኔ ነበርክ በቃ ፍርጥጥ። ከዛ በኋላ አንድ ቪዲዮ ይሰራል። በቃ እኔ ደግሞ አድጋለሁ። ሰብስክራይብ ታደርጉኛላችሁ፣ እንዲወዳችሁ ሳይሆን በግዳችሁ ማለት ነው። የዛ እውነት ነው እና እዚህ እንዲሁ ስንፈተፍት አናደርግም ብላችኋል። እና ለማንኛውም ሩታ ያሸንፈሽ፣ የራስሽ አድርገሽ የራስሽ ህይወት እየመራሽ ገና ከዛ በኋላ ደግሞ የልጆች እናት የምትወኝበት የልጆች የልጅ እናት የምትወኝበትን ጊዜ ቅርብ ትሆናለሽ ነው። በሰላም ወልደሽ ለመሳም ያብቃሽ። ነገር ግን እንደዚህ ሲመጡ ሲስሙብሽ፣ እንደዚህ ሲመጡ ሲጠቃቅፉ እኔ ጋይስ አልችልም። የምሬ ነው። እኔ እንዲሁ እንዲሁ ቀርባ ልታወራ አልፈቅድላትም፣ አንድ ሴት ማለት ነው። እና እኔ አላቅም ምን ዓይነት ስሜት እንደሚሰማችሁ እናንተ፣ እናንተስ ትፈቅዳላችሁ ወይ አትፈቅዱም የሚለው ነገር አላቅም። እንግዲህ በዚህ ዙሪያ ጥፊ ብትቀምስም ለምን ተጠፈጠፈ አልልም ማለት ነው። እና ነፃነትም አንቺን ከተጠፋጠፍሽ እኔ የለውበትም ለምን ይጮሁ እንዲሁም ሁለታችሁ አግላ በለቀቀቻቸው፣ የምር ሁለታችሁም እንዲሁ በጥፊ ሞጅራ ሞጅራ ብትለቃችሁ እናንተ እናንተ ኮቪድ ጎድ ዘሪ የሰው ቤት ሄጂ ስኮ ምን ማለት ነው? ተከትለው ሄደው የስድብ ድግሬ የስድብ ድግሬ እናንተ በቤቴ ለምንድ ነው ማትሳደቡት? በቤቴ እኮ ኮሜንታችሁ ስለማጠፋባችሁ ወይም ደግሞ ብሎክ ስለማደርጋችሁ ነው መሰለኝ። በየተከተሉ እየተከተሉ ከስር ከስር ከስሬ ከዛ በላይ የስድብ በቃ የስድብ መዓት ሲጫንበት ኮሜንቴን አጠፋና እወጣለሁ ማለት ነው። እኔ ስመላለስ ከእናንተ ጋር ልምመላለስ ሴት አይደለሁም። እና ለማንኛውም ነገ የምናያቸው ይሆናል። ትርፉም ማለት ነው እንግዲህ ሩት አጠፍጠፋምም ይሁን ሁለቱም በሞጀረቻቸው ጋይስ የምሬ ነው። እንዲሁ አብርሽና ነጻነት እንዲሁ በጠፈጠፈቻቸው እንዲሁ በጠፈጠፈቻቸው እንጠፍጥፋቸው እናቃለን። ምን እንደሆነ ግን እንዲሁ በቃ እንድጠፋጥፋቸው እፈልጋለሁ ማለት እንደ ራሴ እና ለማንኛውም ነጻነትም በቃ እኔ መጀምራት አለው የነጻነትን አስተፍሩላ እናንተ ቤተሰቦች እየሉኝ ነበረ የምሬ ነው የምላቸው። ወይም ደግሞ ሚጥሚጣማ ማን ያጥናል እኔ ግብዳ ሴትዮ ብቻ ምን ያደርጎኝ ነበረ ልጃችን አይደለሽ መባል ነበረ ሁለቴ ነው የምላቸው። እንደዚህ አፈቅርሃለሁ ፍቅረኛ የነበረ ፍቅረኛ ነበረች እሷ እናቃለን። እና ነፃነት፣ እኔ ተሳድቤ አላቅም ባይዘ። ምክንያቱም እነሱ ዞረ ዞረ እኮ እነሱ አንድ ናቸው፣ እኛ ነን እኮ እዚህ አዳሜ እየተበላሸ ያለሹ ግን መተቃቀፉን አልወደድኩትም። ለምን ሩታ እንዴት ልትፈቅድ ቻለች? የፈለገ ስራ ቢሆን ምንም ይሁን በቃ ተከባብሮ እንደዚህ በርቀት መስራት አንድ ነገር ነው። ነው ይሄ ናፈቅረ ያለው ወደኋላ የኔ እንደምትሆነ አልጠራጠርም። ልቤ ይነግረኛል። የልጃ አባት ሆኖ መድሮ ይሺ ይ አይነፋም። ያስጠላል። የምሬ ነው ምላቸውእና ይሄ ይሄ ነገር እንግዲህ ሩታ ምን አይነት ስሜት እንደሚሰማር አላቅም። ወይም ደስተኛ ትሆን ይሁን፣ ቅርም ይላት ይሁን፣ ጣጣም የለባት ይሁን ማውቀው ታሪክ የለም። ግን የራሷ እንደሆነ ቢያቅፉት ራሷ እንደማይወስዱባት ስለምታውቂ ይመስለኛል። በቃ እንዲሁም ወጀራ ትጥላቸዋለች፣ ትጥላቸዋለች። ስለዚህ ለዛም ይሆናል ችላ ያለችው እና ይሆናል እንጂ ሌላማ ሩታ እንድትባወቃለ ሌላ መጽፍ ትፋት ትጨርሳቸዋለች። አሁን ነገ ሁለቱንም ጠብቀ ሁለቱም ወጀረሽ እሱም አንቺስ እንዴ ልመጪ ይቻልች እንዴት አሁንም ከኔ ጋር ትሆናለህ? አልሽው ብለሽ ሞጅሪያ ታብርሽም፣ ደግሞ እንዴት እኔ በሌለሁበት ብለሽ እሱንም ሞጅሪው በቃ ባልሽ፣ ነው መብትሽ ነው፣ እናቴ የፈለግሽ ነገር ባደርግልሽ ያለሽ እንዲሁ ሞጅሬሽ በጣልሻቸው ሁለቱም፣ እና ምሳብ ልትጋበዝ ተወስዳለች። ያው ምሳ ሊጋብዘኝ ነው እያለች ነበረ ነዛነት ሰጥቶ የእናንተስ ከፋ የእናንተስ ከፋ አሁን መጨረሻችሁ ያሳየን የእናንተ እና ዝሙት በአደባባይ ምናምን የሚሉ ሰዎች በዙ ደግሞ ኮሜንት ስር ደግሞ አንዳንዱ ሩታን የምትሳደቡ አላችሁ ደና ናቸው ግን በጤናችሁ ነው ልጅቷን እኮ ለማሳደግ ነው ይህ ሁሉ መከራ እየታየ ያለው አይ ሩታዬ ለማንኛውም ጠንካራ ነሽ